አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 26 በዚች ቀን የከበረ የመላእክት አለቃ ገብርኤል በዓሉ ነው። እንዲሁም ኔቅሮን በሚባል አገር በፊዩም ገዳም ቤተ ክርስቲያኑ የከበረችበት ነው። በውስጧም ከቤተ ክርስቲያኗ የጣራ እንጨት ብዙ ተአምር ይገለጽ ነበር። ጸጋ በሚሆንበት ጊዜ በዚህ ዓመት ውሃ ይንጠፈጠፋል። ረሃብ ከሆነ ግን ላብ እንኳ አይታይም ነበር። የዚህ የከበረ የመላእክት አለቃ ገብርኤል ተአምራቶቹ ብዙዎች ናቸው። ለእግዚአብሔር ምስጋና ይሁን፣ እኛንም በአማላጅነቱ ይማረን፣ በረከቱም ከእኛ ጋር ትኖር ለዘላለሙ አሜን። በዚችም ቀን የታላቁ ነቢይና መስፍን የነቢያት አለቃ የሙሴ ደቀ መዝሙር የነዌ ልጅ ኢያሱ የዕረፍቱ መታሰቢያ ነው። ይህም ከታናሽነቱ ጀምሮ ለሙሴ አንገቱን ዝቅ አድርጎ የሚታዘዝ ፍጹም ትሑት ሆነ። ስለዚህም በሙሴ ላይ ያደረ መንፈስ ቅዱስ አደረበት። ነቢዩ ሙሴም ካረፈ በኋላ በእግዚአብሔር ትእዛዝ የእስራኤልን ሕዝብ ተረከባቸው። እግዚአብሔርም እያሱን እንዲህ አለው ከሙሴ ጋር እንደኖር ከአንተ ጋር እኖራለሁ። ጽና በርታ። ደባልሟሌ ሙሴ አዘዝሁትን ሕጌን ጠብቅ ከእርሱም ፍቀቅ አትበል፣ ህጉንም ተጠብቀውና በእርሱም ተጻና ዘንድ በውስጡም የተጻፈውን ታደርግ ዘንድ በቀንም በሌትም አንደበትን ማንበብ አቋርጥ። የኢያሱም ልብ ጸና። ሰላዮችንም ወደ ኢያሪኮ ልኮ ሀገሪቱንም አይተው ሲመለሱ የኢያሪኮ ሰዎች አዩአቸው። ሰላዮችም እንደሆነ አውቀው ተከተሏቸው። እነርሱም ረአብ በሚሏት አመንዝራ ሴት ዘንድ ተሸሸጉ። እርሷም ሰውረቻቸው። እነርሱም በመጡ ጊዜ ከቤተሰቦቿ ከዘመዶቿ ጋር እንደሚያድነዋት ቃል ገቡላት። በደህናም ሸኝቻቸው። ከዚህ በኋላ ኢያሱ ሕዝቡን ሁሉ የዮርዳኖስ ወንዝ አሻገረ። ካህናቱ የእግዚአብሔርን ሕገ ታቦት ተሸክመው በዮርዳኖስ ወንዝ መካከል ቆመ። የእስራኤል ሕዝብ ሁሉ እስከሚሻገሩ ድረስ የወንዙን ውሃን እግዚአብሔር እንደ ግድግዳ ቆሞ ነበርና ከዚህም በኋላ ደግሞ በግንብ የተከበበች ኢያሪኮን ሰባት ቀን ዙሯት። ከእነርሱም ጋር የሉል ታቦት ህጉ ነበረች። ቅጽሮቿንም አፈረሰ። በውስጣም የሚኖሩ አህዛብን ሁሉ ከንጉሷ ጋራ ገደለ። ሁሉንም አጠፋቸው። አሕዛብ ሁሉ የእስራኤል ልጆች ፈሯቸው። ከመፍራታቸውም ጽናት የተነሳ የገባአውን ሰዎች ተንኮል አደረጉ። ስንቃቸውን ሰንቀውና ዝጋጅተው መጡ። አሮጌ ቁማዳቸውም ያረጁና የተቀደዱ የተጠቀሙም የወይን ረዋቶችን በትከሻቸው ተሸከሙ። ጫማቸውም ያረጀና የተተበተበ ነበር። ልብሳቸውም በላያቸው ያረጀ ነበር። ለስንቅም የያዙት እንጀራ የደረቀና የሻገተ ነበር። ወደ ኢያሱና ወደ እስራኤል ወደ ገልገላ መጥተው እኛ ከሩቅ ሀገር መተናል። አሁንም ለእኛ ማሉልን አሏቸው። የእስራኤልም ልጆች ኤዊያውያንን ከእናንተ ጋራ እንዴት መሐላን እንማማሃልን? አሁን በአቅራቢያችን ትኑሩ እንደሆነ ተጠንቀቁ አላቸው። እያሱም ከእኛ ሩቅ ሀገር የመጣን ባሮች ነን አሉት። እርሱም ከወዴት ናችሁ ከወዴትስ አገር መጣችሁ? አላቸው። እነርሱም እኛ ባሮች በፈጣሪ በእግዚአብሔር ስም እጅግ ከራቅ ሀገር መጣን በግብፃያን ያደረገውን ሁሉ በዮርዳኖስ ማዶ ከሚኖሩ በሁለቱ በአሞሬዮና ነገስታትም ያደረገውን ሁሉ ሰምተን መተናል። አሉት የሀገራችን ሰዎች ውድና አለቆቻችን፣ ለመንገድ ስንቅ ያዙ ተቀበሏቸውም ዘንድ ሄዱ። ከእኛ ባሮቻችሁ ነን አሁንም ለእኛም ማሉልን በሏቸው አሉን። እነሆ ወደ እናንተ እንመጣ ዘንድ ከቤታችን በወጣንበት ቀን ይህ እንጀራችን ትኩስ ነበር፣ አሁን ግን ሻቅቷል ደርቋልም። ይህም ወይን ረቦት አዲስ ሳለ ሞላንበት፣ አሁን ግን ተራቅቷል፣ አርጅቷውም ተቀዳዷል። መንገዳችን እጅግ የራቀ ነው እና ይህም ልብሳችን፣ ይህም ጫማችን አርጅቷል አላቸው። መኳንንቱም ስንቃቸውን ተቀብለው አዩ፣ የእግዚአብሔርንም ቃል አልጠየቁም። ኢያሱም ከእነርሱ ጋራ ሰላም አደረገ፣ ሊያድናቸውም ከነርሱ ጋራ ቃል ኪዳን አደረገ። የህዝቡም አለቆችም አሉላቸው። ከሶስት ቀን በኋላ እስራኤል ከቅርብ እንደሆኑ ሰሙ። እያሱም በቅርብ እንደሆኑ በሰማ ጊዜ በሽንገላ ለምን ወደ እኛ መጣችሁ? አሁንም ለእግዚአብሔር ቤትና ለእኛ ባሮች ትሆናላችሁ አላቸው። የአሞሬውን ነገስታትም የገባውን ሰዎች ሄደው ለእስራኤል እያሱን እንደተገዙ በሰሙ ጊዜ እነዚህ አምስቱ የኢየሩሳሌም ንጉስ፣ የኬብሮን ንጉስ፣ የኢያሪሞት ንጉስ፣ የለኪሶ ንጉስ፣ የአዶላም ንጉስ ተሰብስበው ሰመቱ መተውም ገባኦንን ከበቧት፣ ሊወጓትም ጀመሩ። የገባኦን ሰዎች በገልገላ ውስጥ ወደ እስራኤል ሰፈር ወደ ኢያሱ ልከው ባሮችን ለመርዳት እጅህ አተስነፍ ከተራሮች ላይ የሚኖሩ የአሞሪዮን ነገሥታት ሁሉ ተሰብስበውብሃል እና ወደ እኛ መጥተህ እርዳን ፈጥነ አድነንም አሉ። ኢያሱም ከገልገላ ወጣ፣ ሰልፈኞችን ሁሉ፣ ህዝቡ ሁሉ ከእርሱ ጋር ነበሩ። እግዚአብሔርም ኢያሱን አለው፣ በእጅህ ጠላቸዋለሁ በፊታቸው አንድ እንኳ የሚቀር የለምና አትፍራቸው አለው። ኢያሱም ሲገሰግስ አድሮ ድንገት በሌሊት ደረሰባቸው። እግዚአብሔርም ከእስራኤል ፊት የተነሳ አስደነገጣቸው። እያሱም ብርቱ ጥፋትን አጠፋቸው ከነርሱም ወደ ቢቶሮን በሸሹትም እግዚአብሔር የብረት ድንጋይ ከሰማይ ወርዶ ጨረሳቸው። የእስራኤል ልጆች በጦራቸው ከገደሏቸው በድንጋይ በበረዶ የሞቱ በዙ። ያን ጊዜም እግዚአብሔር አሞር የሆንን በእስራኤል ልጆች እጅ አሳልፎ በሰጣቸው ጊዜ እያሱ ፀሐይ በገባኦን ጨረቀም በኤሎም ቁላት ቁም ብሎ ከእግዚአብሔር ጋር ተነጋገረ። ፀሐይና ጨረቀም ቆሙ። ጠላቶችንም ሁሉ አጠፋቸው፣ ከነርሱም የቀረ የለም። ከዚህም በኋላ ለእስራኤል ልጆች ሁሉ ርስትን አካፈላቸው። ያለ እውቀት በስህተት ሰው የገደለ በውስጡ የማጠን ዘንድ ሰባት ማጸኛ ከተሞችን እግዚአብሔር እንዳዘዘው ሰራ። እድሜውም መቶ ሀያ በሆነው ጊዜ የእስራኤል ልጆች በሰበሰባቸው የወሪትን ህግ እንዲጠብቁ በአምልኮ እግዚአብሔር እንዲጸኑ ትእዛዙንም እንዳይተላልፉ አዘዛቸው። እንዲህም አላቸው፦ እርሱ ፈጣሪያችን ቀናተኛ ነውና ጣዖት ብታመልኩ ያጠፋችኋል። ህጉን ብትጠብቁት ግን የበረከት ልጆች ትሆናላችሁ። ከዚህም በኋላ በሰላም አረፈ። ያዕቆብ ከኤርሞኒየም ልጆች መቶ በጎች በገዛው ናብሎስ በሚባል ቦታም ተቀበረ። 30 ቀኖችም ያህል ታላቅ ለቅሶ አለቀሱለት። ለእግዚአብሔር ምስጋና ይሁን እኛንም በጸሎቱ ይማረን በረከቱም ከኛ ጋር ትኖር ለዛለሙ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 27 በዚች ቀን ከተመረጡ አርድእት ውስጥ ሐዋርያው አናንያ አረፈ። ዛቅረው ቁማ ሌት ዘኪር ይላፈ ምለተጸምዱከ ዘልፈ ለላ መብብ ሶከፍዘኔቴ መጻፈን ተሬሴከ እግዚኦ